ሰላም ጋይስ እንዴት ናችሁ? እስኪ አንድ ነገር ላሳያችሁ። እሱ ምንድን ነው? አይ ቲንክ ብዙዎች ታቋታዳችሁ ብዬ አስባለሁ። ምንድን ነው እሱ ቋል እዚህ መሰለኝ ያለችው ይሄ ነገር ለጥፈውና መጀመሪያ ያ እቺን ታውቃታላችሁ ብዬ አስባለሁ፣ ብዙዎቻችሁ ታውቃታላችሁ። ስቴላሪያ እኔም ያወኩት ከማን ነው ከዶክተር ሮዳስ ታደሰ ነው። እንክፈታት። ዳታው ክፍት ነው። ሶሪ፣ በእርግጥ ሎኬሽን አይፈልግም ግን ብዬ ነው ያበራሁት። አሁን ታዲያ ምንድን ነው ልትሉ ትችላላችሁ። አሁን እያንዳንዱን ምን የምናይባት ነው። እያንዳንዱ ፕላኔት የቱ ገንዳለ ለምሳሌ ጁፒተር የቱ ገንዳለ? ብቻ በቃ ቆይ ላሳይ በተግባር ለምን አላሳያችሁም? አሁን እዚህ ጋር የሚንቀሳቀስ ነገር ታያላችሁ። ይቺ ትንሽ የነጥብ የምትመስለው ይቺ ይቺ የው የራቀች ነው። ከማውዟ የሄደች ነው። ምንድነች ሳትላይት ራይት ላርግበት። ቆይ የሄደች ነው። ዙም በረገት። አሁን ቀስ በምትሄድ ትመስላለች፣ እየፈጠነች ነው። ዙም በረገት የበለጠ መሄዶ ትታያለች። ው እየች ያው ምን ያህል እንደምትፈጥን ይቺ ማለት ነው። ዙም ላድርገው በደንብ ዙም ሳደርገው ኦልሬዲ ሁሉንም በጣም እየበረረ ነው ያለው። ይኸው ስፔስ ላይ ምንም ዛፍ ምናምን ስለሌለ የሚሄዱ አይታወቅም እንጂ አሁን ከርቀት ደመናውን ምኑን ምኑን እንትን ሲል ይታያል። እንደውም ሲሮጥ በጣም ዙም እያረግኩት ነው ኦኬ የመጨረሻው ነው። አንዳንዶች በጣም ከርቀት ያሉ ከመሆናቸው የተነሳ ዙም ሲደረጉ ብዙ አይታዩም። ቋይ ሌሎችን ችን ሚኒማይዝ ላድርግና ካልሆነ ለምሳሌ ሌላ ሌላ የታለ ማለት ነው። በየቦታው ሲድመስ እነሱ እናያቸዋለን። በይዘይ ማታም ብንወጣ ይታያሉ፣ ቀንም ይታያሉ፣ ባይን ይታያሉ። ባይዘይ እቺት እዚህ ጋር ለምሳሌ አንዶ ከዚህ ወደዚህ እየሄደች ነው። እቺት ትታያለች። አ ራይት ላይ አርገበት እቺ አንዶ ደግሞ እቺት እቺ ምዝች ጋር ማለች እቺ እዚች ጋር ራይት ላይ አርግ። እቺ ደግሞ ወደዚህ እየሄደች ነው። ጥዩ ካና ስማቸው። ስለዚህ በተለያየ ቦታ ለሚሊታሪ ያለ ለግብርና ለተለያዩ ቦታ የተሰማሩ እንደ የርቃታቸው ናቸው። ስለዚህ አሁን ለምሳሌ ቺን ዙም ባረጋት እስቲ ዙም ላርጋት። ይችን ብዙ ሱም አትደርግም። ኦኬ ሌላ አሁን ለምሳሌ ሌላ ይኸው እዚህ ጋር አሁን ለምሳሌ ሳታርን በይ። ሳታርን ነው። ሳታርን እዚህ ጋር ነው ያለው። ሁሉም የራሱ የሆነ ብዙ ጨረቃ አለው አይደል? እነዚህ የእሱ ጨረቃዎች ናቸው። እነዚህ እነዚህ እነዚህ፣ ይቺ ይቺ፣ በጣም ብዙ ጨረቃዎች ናቸው ያሉት። ው ዜጋም ቅድም ያለፉት እንዲሁም አሉ። ቆይ ይቺ ራሱ ይቺ በቃ መቁጠር እንችላለን። አሁን ጀምረን ይቺና እንዳለን። ይቺን ሁለት አለን። ይቺ ሶስት ይቺ አራት ኦኬ፣ ከዛ አምስት ስድስት ሰባት። ይቺት ከስርም አለች ከራሱ በስር ያለችው ወደዛ ተደበቀች። ብዙ ጨረቃዎችና ነው የሳተርን ነው በላቀ ለበጣም ማለት ነው ግዙፍ ነው። ባይ ዘይ እሺ። ሌላስ ማን አለ? ይሁን ነ ሳተላይቱ እዚህ ጋር እንዳለ እዚህም ጋር እንዳለች እየረጣች ያለች ከዚህ ወደዛ እያሄደች ያለች ያለች ይኸኛውም ወደዛ ነው እያሄደ ያለው ሌላ ዜጋ ያለው ኦኬ፣ ስለዚህ ቆይ ፕላኔቶቹን እናያቸው። ይሄ ሳተር ነው። የሳተላይት ማንገያው እዚች ጋር እንዳለች ይቺ እየሄደች ነው። እዚህም ጋር እንዳለች ይሄ ቀረብ ያለው ነው በጣም የሚፈጥን የሚመስለው። ይሄኛው ርቀት ላይ ስለሆነ ነው ቀስ ብሎ የሚሄድ የሚመስለው። ይሄ እዚህም ጋር እንዳለ ወደዛ ነው እያሄደ ያለው። ይሄኛው ወደዚህ አቅጣጫ፣ ይሄኛው ደግሞ ወደ ሰሜን እየሄደ ነው። ኦኬ ሰርች ማድረግም እንችላለን። ምን ግዴታ መፈለገ ሰርች ማድረግ እንችላለን። አሁን ለእያንዳንዱ እዚህ ጋር አሁን ለምሳሌ ማን ብዬ ሰርች ላድርግ? ሞን ብዬ ሞን ሞናችን የመጠች ኬት። እዚህ ጋር ኬት ጥቁር ለብሳለች። አሁን ለእኛ ጥቁር ለብሳ ነው የምትታየው። ለምን ይሄው ፀሐይ የምታገኝባት ፓርቲ እቺ ብቻ ነች ይሄኛው ሙሉ በሙሉ ጨለመ ውስጥ ነው ያለው ይሄኛው አንድ ሳተላይት ወደዚህ እያሄደ ያለ ነው ያንዱም ይሄው ከዚህ እየመጣ ነው ወደዚህ የሚሄደው ኦኬ ስለዚህ የፀሐይ ብርሃን ያረፈበት ፓርቶ ብቻ ነች ለኛ ማጭድ መስ ለምትታየው እቺ ማለት ነው ይሄው ጨለመ ውስጥ ያለው ነው የሚበዛው ይሄው ከዚህ በሙሉ ፓርቱ ጨለመ ውስጥ ያለው የፀሐይ ብርሃን የሚያርፍበት ከዚህ በኩል ነው ማለት ነው ስለዚህ አሁን ኦልሬዲ ልትገባ ትንሽ የቀራት ማለት ነው። በእኛ በኩል ትታያለች። በእርግጥ ብንወጣ እቺ ማጭድ የምትመስል በምዕራብ በኩል ትታያለች። ወታችሁ ማየት ይቻላል። ኦኬ ሌላስ? እሺ ማን ነው ማየት የፈለግ ነው? ሳተርን አይተናል። ይኸው ፕላኔት እዚህ ጋር አንዱ ወደዚህ እየሮጠ ያለ አለ

የስ በከሱ ጋር ያሉ የእሱ ጨረቃዎች አሁን ለመሬት አንድ ነታ ልናዛ፣ ግን ትላልቅ ስለሆኑ ማት ጨረቃዎች ናቸው ያሉት። በጣም ብዙ ጨረቃዎች ናቸው የሚኖሯቸው ለነሱ ትልቅ ስለሆነ። ገና ዙም ሳላረገው አንድ ሁለት ሶስት አለፉ። እስካሁን ዋናው ራሱ ይሄ ነው። እሺ፣ አሁንም ዙም ላርግ። ሶስት እስካሁን ሶስት ነው ያሉት፣ ከጀርባው ካሉ ነው እንጂ ሶስት ብቻ ናቸው ማለት ነው ያሉት። ጎግል ማድረግ ትችላላችሁ። ለካሌ ስንት ነው ያለው ለካሌ ስንት ጨረቀን ያለው የሚለውን ማየት ይቻላል። መልካም፣ ሌሎችንም እንደዛ ሰርች ያደረግን ማየት እንችላለን። እዚ ጋ እስቺ ማርስ ኦኬ። እና ኤለን መስክ የሚሯረጡበት ደግሞ ይቺ ነች፣ ቤት እንሰራለን ምናምን የሚሏት ኦኬ ቀይ ፕላኔት የምትባለው እቺ ነች። ኤን ዌይ በዚህ መልኩ ማየት እንችላለን። ሳርች እያደረግን የት እንዳላችሁ የት እንዳላ አይታችሁታል። አሁን ከኛ ከመሬት ጀርባ በኩል ነው ለኛ ያለው። እሱ ቺሙናችን ነች እዛ ተንጠልጥላ ያለችው። እዚጋ አንድ ሰዓት ላይ እየበረረ ነው ። ያኛው ወደዛ ይሄዳል። ይህኛው ደግሞ ወደዚህ እየሄደ ነው። ሩጫቸው በጣም ፈጣን። ያች ጋማ እንዳለች ደግሞ ወደዚህ እየሄደች ያለች ትጠያለች። ያጋ ይሄኛው ወደዚህ ነው። ይሄኛው እና ይሄኛው ግን ወደዚህ እየሄዱ ነው። ኦኬ እስቲ ሳኔት ነች

ሺሳን ሳን እዚህ ጋር አለች አየሽ ምን ያህል ከገባች ምን ያህል እንደቆየች ኦልሬዲ ከመሬት ጀርባ እኩል ልትደርስ ትንሽ ቀራት እንግዲህ እዚህ ጋር ነው የገባችው ግን እዚህ ደርሳለች አለች ኦልሬዲ አልፋ እንደዚህ ጀርባ ማለት ነው ማለት ስለዚህ እርቃ አለች አሁን ለኛ ለጨረቃ ግን ጨረቃን ግን ግማሿን እያሳያቻት ነው የፕላኔቶች መንገድ ዜጋ ቬናስ ዜጋ አለች ሜርኩሪ ዜጋ አለች ማርስ ዛጋ አለች። እነዚህ ሬዲ ጠገብ ላጠገብ ናቸው። ኦኬ ሌላ ምንድን በዚህ በኩል ይኖራል ማለት ነው። ተከታታይ ነው ያሉት። ኤንዌይ እቺን ተጠቀሙባት። እኔ የሆነ ጊዜ የምን ግርዶሽ በነበረ ጊዜ ነው ዶክተር ሮዳስ ተንደሰ ይችን አውርዱና በዚች ማየት ትችላላችሁ ሲል የዛን ቀን ያየሁት፣ የዛሬ ስንት ዓመት ነው። ይችን ያስተዋወቀኝ እሱ ነው። ብር አውጥታችሁ ቴሌስኮፕ መግዛት ማትችሉ ይችን አፕሊኬሽን አውርዳችሁ በዚች ማየት ትችላላችሁ ብሎ የዛን ጊዜ ነው እኔ እራሱ ያወቅኳት እንጂ አላውቅም ነበር። መልካም፣ ይኸው ከብዙ በጥቂቱ የተወሰነ መረጃ። ይኸው መረጃ አይናቅም ለማናውቀው ሌላው ግዴታ እንትኖችን ብቻ አይደለም የምናየው ሳተላይቶችን አሊያም ደግሞ አለፍ ስንል ፕላኔቶችን ብቻ ሳይሆን ኢብን በጋላክሲ ደረጃ እንኳን ማየት እንችላለን። ለምሳሌ እኛ የምንኖርበት ሚልኩ አይደለ? ከሚልኩ ጋላክሲ ማየት ራሱ አንችልም። እዛ ውስጥ ነው ያለ ነው እና ምክንያቱም ብዙ ሶላር ሲስተሞችን አንድ ሶላር ሲስተም ሚልኩ ጋላክሲ ነው የኛ፣ እሷ ነች እሺ። አሁን የኛ ሚልኩ ያችን የት ነች? ነው። ኦኬ፣ የት እንዳለ ይሄው እዚህ ጋር ነው ማለት ነው። አይታይም። ኮች እንግዲህ ምን ያህል ስፋትን ማየት ይቻላል? የትኛው ነው በክርስቶስ የትኛው ነው? ኦኬ፣ ይሄ ክብ መስመር ውስጥ ያለው ማለት ነው። እንደዚህ ማከስቲ ነው። ያ ይሄ በሙሉ ማለት ነው። ይሄ በመስመር የተቀለለው እዚህ ውስጥ ነው እንግዲህ የምንኖረው የምናየው ራሱ ማለት ነው። ይችን ፓርት ነው፣ ይችን ፓርት